ነቢያችን አለህ ሰላቱ ወሰላም ምንም አይነት ዱኒያ ላይ የሚያስፈራ የሚያስደነግጥን ነገር አይቻልም፣ ቀብር ከእሱ የበለጠ የሚያስፈራና የሚያስደነግጥ ቢሆን እንጂ ብለዋል። የቀብር ቅጣት እንዲገጥመን የሚያደርገው በትቅሉ ወንጀል ነው። ከወንጀሎች ውስጥ ደግሞ ለየት ባለ መልኩ ለቀብር ቅጣት የሚዳርጉ ጥፋቶች እንዳሉ ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። ነገሮች የሚበረሻሹት ዱንያችንም አኼራችንም የከሰረ የሚሆነው እነዚህ ሁለቱን ሳናከብር ስንቀር አርጉ የተባልነውን ስንተው አታድርጉ የተባልነውን ስንዳፈር። እዚህ በተገሉ ከቀብር ቅጣት ከአኼራ ውርደት መዳን የፈለገ መንገዱ ሰበቡ ሁሉም ነገር ሸ ማበር ዘ መታከለከለመ አላህ ተባረከ ወተዓላ ያላንዳች ምክንያት የአንድን ባርያ ኻቲማውን አያበላሽበትም ተደብቆ የሚሰራው ስውር የሆነ ወንጀል ቢኖር እንጂ ይላል አል ኢማም ኢብኑ ረጀብ ረሒመሁላህ ተዓላ። ኻቲማ ተበላሸ ማለት ቀብር ይበላሻል። ካቲማ ተስተካከለ ማለት ቀብር ይስተካከላል። ኻቲማ እንዲበላሽ ከሚያደርጉ ነገሮች መሃል አንዱ የድብቅ ወንጀሎች ናቸው። በባህር ስታይ ስንታይ መልካም ንጹህ፣ ጥሩ ሰው መስለን ከሰዎች እይታ ስንርቅ ማንፈራቸው ማናከብራቸው ሰዎች ጋር ስንሆን ሸሪዓ ማይገድብን ከሆነ አላህን ማንፈራ ከሆነ ይህ ኻቲማችን ያበላሽ። የአላህ ባሮች ሆይ አላህን ተባረክ ወተዓላ ሁሌም ፍሩት። አላህና መልእክተኛው ያዘዟችሁን ታዘዙ የከለከሏችሁንም ተከልከሉ። አላህ ተባረክ ወተዓላ የሰው ልጆችን ለዛዛታና ለጫወታ እንዳልፈጠራቸውም እወቁ። እያንዳንዱን የሠራነውን ሥራ ነገ ፊቱ አቁሞ ይጠይቀናል። ይህንንም አስቀድሞ ነግሮናል። መጽሐፍ አውርዷል፣ ነቢያትን ልኳል። እነሆ በአኼራ ማመን ውስጥ ከሚካተቱ ነጥቦች መሃል አንዱ ቀብር ውስጥ ሊኖሩ በሚችሉ ጸጋ ወይም ደግሞ መከራና ስቃዮች ማመን። ባለፈው ሳምንት ቁጥባችን ሞትና ከሞት በኋላ ያለውን የቀብር ሕይወት ተገልባለ መልኩ አይተናል። ሞትን ስንዘነጋ፣ ቀብርን ስንዘነጋ ቅልቦች ይደርጋሉ። ኸይር ስራ ይከብደናል። የአዱንያ ብልጭ ልጭ ያታለናል። ነቢያችን አለይሂ ሰላቱ ወሰላም ምንም አይነት ዱንያ ላይ የሚያስፈራ ሚያስደነግጥን ነገር አይቻላቅም ቀብር ከእሱ የበለጠ የሚያስፈራና የሚያስደነግጥ ቢሆን እንጂ ብለዋል። ምድር ላይ ዱንያ ላይ ሊያስፈሩ ሊያስደነግጡ ሊያስጨንቁ ከሚችሉ ነገሮች ሁሉ የበለጠ አስፈሪና አስጨናቂ ነገር ቢኖር የቀብር ጉዳይ ነው። ከአርባ በላይ የሆኑ የነቢያ ሰላቱ ወሰላም ሰሓቦችም የቀብርን ጸጋና ስቃይ በተመለከተ ሐዲቶችን አስተላልፈዋል። አላህ ተባረከ ወተዓላ ሞትን እንደምንቀሰቀስ በሰራ ነው። ሰራ መልካም ከሆነ ጀነትን እንደምናገኝ፣ መጥፎ ከሆነም ቅጣት እንደሚጠብቀን ነግሮናል። አላህ ማንንም አይበደልም። ቀብርም ላይ ይሁን ከቀብር በኋላ የጀሃነም እሳት ላይ ሰዎች የሚቀጡት በሰሩት ሰራ፣ ጀነት የሚገቡትም ተሠሩት መልካም ሥራን የሰው ልጆች ከአላህ ጋር ምንም አይነት ዝምድና የላቸው። መልካም ሥራ እንጂ ኸይርን የሠራ አላህን የፈራ በሙሉ የአላህ ወዳጅ ነው፣ አላህ ለእሱ ቅርቡ ነው። ሸሪአን የጣሰ ሥራው ወንጀል የሆነ ሰው ደግሞ የአላህ ጠላት ነው። የቀብር ቅጣት ሰበቦችና ምክንያቶች አሉት። የተኛውም አቅል ያለው ሰው፣ የአኼራ ጉዳይ የሚያሳስበው ሰው የቀብር ቅጣት ምክንያት ሊሆኑ የሚችሉ ነገሮች ምንና ምን ናቸው ብለው አውቆ ሊርቃቸው? ከቀብር ስቃይ ቅጣት እንድንድን የሚያደርጉ ነገሮች ደግሞ ምንና ምን ናቸው ብለው አውቆ ሊተገበራቸው፣ ሊተገብራቸው ሊያሟላቸው ይገባል። በጥቅሉ የሰው ልጅ ሞቶ መቀበሩ የማይቀር በዚህ የቀብር ሳጥንና በእኛ መካከል ያለው ልዩነት ሞት ብቻ ነው። ሞት ደግሞ መቼ እንደሆነ ማንም አያውቅ ሲሞት የሚቀበርበትን መቃብሩን በመልካም ስራ ሊያደምቅ ይገባዋል። አቅል ያለው ሰው መች እንደሚመጣ ለማያውቀው ሞት ደግሞ ሁሌም ዝግጁ ሊሆን ይገባዋል። ሞት ሲመጣ ያበላሸሁትን ላስተካከል፣ የበደልኩትን ይቅርታ ልጠይቅ፣ የጀመርኩትን ልጨርስ ማለት አንችልም። በድንገት ነው የሚመጣው። ከመጣ በኋላ መቆየት መመለስ አያቅም። በጥቅሉ የቀብር ቅጣት መነሻው ወንጀል፣ ከወንጀል ንጹህ የሆነ አሊያ ደግሞ ከሠራቸው ወንጀሎች ጸድቶና ተወብቶ ተስተካክሎ የሄደ አላህ የማረው ከቀብር ቅጣት አላህ ይጠብቀዋል። አንዳንድ ለማንም የማይቀሩ ሁኔታዎች ቢኖሩ የቀብር ቅጣት እንዲገጥመን የሚያደርገው በጥቅሉ ወንጀል ነው። ከወንጀሎች ውስጥ ደግሞ ለየት ባለ መልኩ ለቀብር ቅጣት የሚዳርጉ ጥፋቶች እንዳሉ ነቢያችን ዓለይሂ ሶላቱ ወሰላም ተናግረዋል። ከዚህም መሃል አንዱ ዐደሙተ ተነዙሂ ወተሰቱሪ ምን ልበውል ኢማም አልቡኻሪ እና ኢማም ሙስልም ሌሎችም ከዐብዱላህ ብን ዐባስ ረዲየላሁ አንሁማ ባስተላለፉት ሐዲት ነቢዩ ዓለይሂ ሰላቱ ወሰላም አንድ መንገድ ላይ እያለፉ ሳለ ሁለት መቃብሮች ውስጥ ያሉ ሰዎች ሲጮኹ ሰሙ። ነቢዩ ዓለይሂ ሰላቱ ወሰላም አላህ አሰማቸው። በመሠረቱ የሰው ልጆች የተቀበሩ ሰዎች የሚደርስባቸውን ሥቃይ አይሰሙም። አላህን ተባረከ ወተዓላ ለምኘው እንድትሰሙ እንዲያደርጋችሁ ፈልግ የነበረ ነገር ግን እርስ በእርሳችሁ አትቀባበሩም ብዬ ተውኩት፣ ብለዋል። በመሰረቱ የሰው ልጆች የሞቱ ሰዎች ቀብር ውስጥ የሚደርስባቸውን ስቃይ አይሰሙም፣ ለነቢ ግን አላህ አሰማቸው። ከዚያ በኋላ ነቢ ዐለይሂ ሰላቱ ወሰላም እነዚህ ሁለት መቃብሮች ውስጥ ያሉ ሰዎች ቀብራቸው ውስጥ እየተቀጡ ነው። እየተቀጡበት ያለው ጉዳይ ከባድ ጉዳይ አይደለም፣ መተዉ የሚያስቸግር አይደለም። ወይም ደግሞ በሐዲቱ በሌላኛው ተፍሲር ለእነሱ ቀላል ወንጀል መስሏቸው ነበር የሚሰሩት አሉ ወንጀሉ ከባድ ነው። ልተወው ቢሉ መተውም ይከብድ አይደለም። አላህ ዘንድ ወንጀሉ ከባድ ነው። ለእነሱ ግን እንደ ቀላል ተቆጥሮ ነበር የሚሰሩት። አንደኛው ሽንቱን ሲሸና አይሰተርም ነበር። ሜዳ ላይ ሰው እያየው ነበር የሚሸናዋል። በሌላ ዘገባ ሽንቱን ሲሸና ሙሉ በሙሉ ራሱን አያጠራም ነበር። ሽንቱ እስኪቆምለት ድረስ አይጠብቅም ነበራ አይደል? በዚህ ሐዲስ መሰረት ከ ቀብር ቅጣት ምክንያቶች መሃል አንዱ ከሽንት ራስን አለማጥራትን ከነጃሳ አለመጠንቀቅም። በሐዲሱ በሌላኛው ዘገባ አነባበብ ሽንት በሚሸኑበት ጊዜ ራስን አለመሰተርም መንገደኛ እያየ አውራ እየታየ መንገድ ላይ ሜዳ ላይ መሽናት ለቀብር ቅጣት ይዳርጋል። በዚሁ ሐዲስ ሌላ ለቀብር ቅጣት መነሻ የሚሆን ምክንያት የሚሆን ወንጀልም ጠቅሰዋል። ካነ የምሺ ቢነሚመ ሰውን ለማጣላት ወሬ ያመላልስ ነበራ። በአንድ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ለቀብር ቅጣት የሚዳርጉ ወንጀሎችን ነግረውና ለማስተማር ነብዩ ዐለይሂ ሰላቱ ወሰለም ለሰሐቦቻቸው ይሄን ተናግራ እነዚህ ሰዎች ያጠፉት ጥፋት ቀብር ውስጥ እንዲሰቃዩ ስላደረጋቸው እናንተንም ተመሳሳይ ችግር እንዳይገጥማችሁ ሜዳ ላይ መሽናትን፣ ከሽንት አለመጥራራትን ተጠንቀቁ! እንደዚሁ ደግሞ! ሰውን ለማጣላት በማለት ወሬ ማዋሰድን ራቁ ማለት ፈልገው ነው። አለህ ሰላት ወሰላም ነቢዩ አለህ ሰላት ወሰላም በዚህ ሐዲታቸው ሰውን ለማጣላት ወሬ ማዋሰድን ጠቅሰዋል። ሌሎች ዕለሞች ከዚህ ሐዲት ጋር እያይዘው ውሸትን የሰው ልጆች ላይ መዋሸትን ከዛ በፊት ደግሞ አላህና መልእክተኛው ላይ ዲን ላይ መዋሸትን የቀብር ቅጣት ስቃይ መነሻና ሰበብ እንደሚሆን ገልጸዋል። እንደዚሁ ደግሞ በውሸት መመስከር በውሸት መማል፣ ጉቦ መብላት፣ ሌሎች ጉቦ እንዲበሉ ሰበብ መሆን፣ የሙስሊሞችን ያለ ሀቅና ያለ አግባብ ዕዳ ማድረግ፣ የሰው ልጆች ላይ መኩራት፣ የሰዎችን ገንዘብ በቀጥታም ይሁን በማጭበርበር በጉልበት መቀማት፣ መስረቅ፣ የየቲምን ገንዘብ መብላት፣ ኸምርና አስካሪ መጠጦችን አደንዛዥ ነገሮችን መጠቀም፣ ዝሙት ላይ መውደቅ የቀብር ቅጣት የቀብር ስቃይ ሰበቦች እንደሆኑ ጠቅሰዋል። ወሀከዛ እነዚህንና ሌሎችንም ወንጀሎችን ሰርቶ ሲያበቃ ማፈር፣ መተናነስ፣ መፀፀት ሲገባው በሰሩት ወንጀል መደሰትና መኩራራት የሰሩትን ወንጀል ለሰዎች መናገር ሌላኛው የቀብር ቅጣት ምክንያት ነው። ወከዛሊክ ሶላትን ሙሉ በሙሉ መተው አሊያ ደግሞ ያላንዳች ምክንያት ሶላትን ከወቅቱ ማዘግየት፣ ዘካ ወጅቦበት ግዴታ ሆኖበትና ዘካ ማውጣት የሚወጅብበት ንብረት እያለው ዘካ አለማውጣት፣ ሐጅ ወጅቦበት ሳለ ሐጅን በአግባቡ አለማድረግም የቀብር ቅጣት ምክንያትና ሰበብ ሊሆን እንደሚችል ዕለሞች ጠቅሰው አልኢማም ብኑ ልቀይም ረሕመሁላህ ተዓላ እነዚህና መሰል የሆኑ ለቀብር ቅጣት ለቀብር ስቃይ ሰበብና ምክንያት ሊሆኑ የሚችሉ ወንጀሎችን ከጠቀሱ በኋላ እንደዚህ አይነት ወንጀሎች አብዛኛው ሰው ዘንድ የሚገኙ ከመሆናቸው አንፃር ብዙ ሰዎች ቀብር ውስጥ ይሰቃያሉ። ከቅብር ስቃይ የሚድኑት ጥቂቶች ናቸው ብለዋል። አላህ ተባረክ ወተዓላ ከቅብር ስቃይ ከሚድኑት ያደርገን። እነዚህ እና መሰል ወንጀሎችን አብዛኞቹ ሰዎች የሚዳፈሩ ከመሆናቸው አንፃር አብዛኞቹ ሞተው የተቀበሩ ሰዎች ቅብር ላይ ስቃይና መከራ አይገጥማቸዋል። ከቅብር ስቃይና መከራ የሚድኑት ጥቂቶች ናቸው። በላ አኼራ ላይ ደረጃችን የሚለየው እዚህ ዱንያ ላይ ባለን ሁኔታ መሠረትነው እዚህ ዱንያ ላይ ከፈራን፣ አኼራ ላይ መንፈራው የሚያስደነግጠን ነገር አይገጥምን። ከምድር ላይ የኖረን ዱንያ ላይ የኖረን ግን እንደሻን ከሆነን ከምድር ስር ስንገባ አፈርስን ስንለብስ ዘመድ ጎረቤት ረዳት በሌለበት

እምነታቸው ላይ የጸኑ አላሁ ባዱንያን በአኼራ ጽናትን ይሰጣቸዋል። ቀብር ላይ አይደናገሩም፣ አይሸበሩም። ወዩብሉ ላሁ ዛሊሚን በዳዮችን፣ ግፈኞችን፣ እምቢባዮችን ደግሞ አላህ ተባረከ ወተዓላ አኼራ ላይ ይስታሉ፣ መልስ መስጠት አይችሉም። አላህ የሻውን ያደርጋል፣ ማንንም አይበደልም። አላህ ተባረከ ወተዓላ ለሰው ልጆች በሙሉ ኸይርን ነው የሚፈልግ፣ ደስታን ነው የሚፈልግ። ነቢያትን የላከው መጽሐፍ ያወረደው የሰው ልጆች በአዱንያም ይሁን በአኼራ በሰላም እንዲኖሩ ስለሚፈልግ ነው። ለቀብር ቅጣት ለአኼራ ውርደት የሚዳርጉ ጥፋቶች እንዳሉት ሁሉ ከአኼራ ከቀብር ስቃይና ውርደት የሚጠብቁ የሚያድኑ መንገዶችም አሉ። በዋነኝነት አሁንም በጥቅሉ ከቀብር ስቃይ መከራ ከአኼራ ቅጣትና ውርደት የሚያድነው አላህን ተባረከ ወተዓላ መታዘዝን ስሩ ያለውን በመስራት ተው ያለውን በመተው ይሄን ያደረገ በአዱንያም በአኼራ በሰላም መኖር ይችላል። ነገሮች የሚበረሻሹት ዱንያችንም አኼራችንም የከሰረ የሚሆነው እነዚህ ሁለቱን ሳናከብር ስንቀር አርጉ የተባልነውን ስንተው አታድርጉ የተባልነውን ስንዳፈር። እዚህ በተገሉ ከቀብር ቅጣት ከአኼራ ውርደት መዳን የፈለገ መንገዱ ሰበቡ፣ ሁሉም ነገር ሸሪዓን ማክበር አላህ የዘን መታዚህ የከለከለን መከልከል። ሁለተኛ ደረጃ ከቀብር ቅጣት። ከአኼራ እሳት አላህን እንዲያድነን አላህን መለመን፣ እስጢዓዛን ማብዛት። ነቢያችን ዓለይሂ ሰላቱ ወሰላም በሶሒሕ ሀዲታቸው አንዳችሁ ሶላት የሰገደ ቁጭ ብሎ አተሕያቱ ካለ በኋላ አላህን ተባረከ ወተዓላ ከአራት ነገሮች ጠብቀኝ ብሎ ይጠይቀው ብላ። አንዳችሁ ሶላት የሰገደ ቁጭ ሲል አተሕያቱ ከጨረሰ በኋላ ከአራት ነገሮች ጠብቀኝ ብሎ አላህን ይጠይቀው ብላ ሁሉ ነገር በእጁ ነው። አላህ ተባረከ ወተዓላ ወደሱ ከሸሸን ወደሱ ከተጠጋን ካላስቆጣ ነው ከአደጋዎች ሁሉ ይጠብቀናል። እነዚህ በእያንዳንዱ ሶላት አላህን ተባረከ ወተዓላ ጠብቀን ብለን የምንጠይቃቸው አራት ነገሮች አላህ ሆይ ከጀሃነም ቅጣት ጠብቀኝ፣ አላህ ሆይ ከቀብር ቅጣት ጠብቀኝ፣ አላህ ሆይ ከመሲህ ደጃል ፈተና ጠብቀኝ፣ አላህ ሆይ በአዱንያም ይሁን በአኼራ ሊገጥም ከሚችል ፈተና አንተ ጠብቀኝ ብለን እንድንል ነቢያችን ዓለይሂ ሰላቱ ወሰላም ነግረውናል። በተለያዩ አጋጣሚዎች በተለያዩ አዝካሮች ውስጥ ከቀብር ቅጣት ጠብቀኝ እያሉ ነቢዩ ዓለይሂ ሰላቱ ወሰላም ዱዓ አድርገዋል። ሶላት ላይ ብቻ ሳይሆን በተለያዩ አጋጣሚዎች በተለያዩ ዱዓዎቻቸው ውስጥ ከቀብር ቅጣት ከቀብር ስቃይ ጠብቀኝ የሚል ዱዓን አካተዋል። ነቢያችን ዓለይሂ ሰላቱ ወሰላም የሰዎች ሁሉ ምርጥ ከማንም በላይ አላህን የምፈራ እኔ ነኝ፣ ከማንም በላይ አላህን የማውቅ እኔ ነኝ ያሉት ነቢይ ዐለይሂ ሰላቱ ወሰላም በየጊዜው በየሶላቱ ይሄን ዚክር እንድንል መክረውናል። ራሳቸውን በተለያዩ አጋጣሚዎች ይህን ዚክር ይህን ዱዓ ያደርጉ ነበር፣ ከቀብር ቅጣት ጠብቀኝ እያሉ አብዝተን ሁሌ። አላህን ጠብቀን ካልነው ይጠብቀናል። ላ ይጠብቀን፣ ጠብቀኝ በሉኝ አላለን። ውሀ ከ ከቀብር ቅጣት ከቀብር ስቃይ ከአኼራው ውርደት ከሚጠብቁ ሰበቦች መንገዶች አንዱ እውነተኛና ትክክለኛ ተውበት ማድረግ ነው። የሰው ልጅ ሆኖ እማይሳሳት የለም የማያጠፋ የለም። ነቢዩ አለይሂ ሰላቱ ወሰላም ሁሉም የሰው ልጅ ጠፋል፣ ሊሳሳታል ከተሳሳሾች ሁሉ በላጭ ሰው ማለት ስህተቱን አውቆ የሚመለስ ነው ብላ በተውበት ሁሉም ነገር ይስተካከላል። ነገር ግን ተውበቱ እውነተኛ ተውበት መሆን አለበት። ቋሚ ተውበት መሆን አለበት። ከልብ የመነጨ ተውበት መሆን አለበት። ባለፈው ባጠፉት ጥፋት ተጸጽቶ ሁለተኛ አላደርግም ብሎ ከሚያደርጉት ከሚሰሩት መጥፎ ነገር ታክቦ በቀጣይ ኸይር ሥራ ለመስራት ወስኖ ከተውበቱ አላህ ተባረከ ወተዓላ ከዛ ፊት ባጠፋናቸው ጥፋቶች ሊቀጣን አዘጋጅቶት የነበረውን ቅጣት በተውበት ይሰርዘዋን። የምሑ ላሁ ማ የሻኡ ወዩብት ወዒንደሁ እሙኪታብ። አላህ የፈለገውን ይጽፋል የፈለገውን ይሰርዛል። ዋናው መዝገብ ያለው እሱ ዘንድ ነው። ማረኝ ይቅርበለኝ ካልነው ነው ይመራ። ስለዚህ የቀብር ቅጣት ከአኸይራ ውርደት ከሚያድኑ ነገሮች አንዱ ከምናጠፋቸው ጥፋቶች ከሰራናቸው ወንጀሎች በሙሉ እውነተኛና ትክክለኛ ተውበት ማድረግ ነው። ወሀከዛ እስትግፋር ማብዛት ነው። እስትግፋር የአላህን ቁጣ ያስወግዳል፣ የአላህን ረሕመት ያመጣል። እስትግፋር አብዙ አላህ ተባረክ ወተዓላ ዝናቡ ያዘንብላችኋል፣ አላህ ልጅ ይሰጣችኋል፣ የዘራችሁትን ያበቅልላችኋል፣ ምርታማ ያደርግላችኋል፣ ያደርግላችሁ ተብሏል። እስትግፋር ከጭንቆች መገላገል መውጣት ይቻላልና። የቀብር ቅጣት ከሚጠብቁ ነገሮች አንዱ እስትክፋርን ማብዛትም ውሀ ከዳ የድብቅ ዒባዳዎችን ማብዛትም ከቀብር ሥቃይና መከራ ይጠብቃል። በግልጽ ሁሉም ዒባዳ ያደርጋል፣ ነገር ግን ለብቻው ሲሆን አስቸጋሪ ወቅቶች ላይ እንቅልፉን ተቋቁሞ ሙቀትና ብርድ ሳይገድበው ከሰዎች ዓይን ርቆ በሙሉ ፍላጎቱ የድብቅን ዒባዳ የሚያበዛ ሰው አላህ ካቲማውን ያስተካክልለታል። ካትማው የተስተካከልለት ሰው ደግሞ ከቀብር ቅጣት ስቃይ መዳን ይችላል ስለዚህ የቀብር ቅጣት ስቃይና መከራ ለመዳን ከሚያግዙ ነገሮች መሀል አንዱ የምስጢር ዒባዳ ማብዛት ደጋ ቀደምቶች አላህን የሚወድ አላህን የሚፈራ ሰው ማንም የማያውቅበት የምስጢር የድብቅ ዒባዳ ሊኖረው ይገባል ብላ ከነቢዩ ዐለይሂ ሰላቱ ወሰላም ልጆች ወይም የልጅ ልጆች መሃል አንዱ ሞቶ ጀናዛው ሲታጠብ ጀርባው ጠቁሮ ታይቷል ምንድነው ተብሎ ሲጠየቅ፣ ማታ ማታ ላይ ሰዎች ቤታቸውን ከዘጉ ከጨለሙ በኋላ አካባቢ ላይ ለነበሩ ምስኪኖች ራሱ ስንዴ ዱቄት እየተሸከመ በጨለማ ወስዶ ያደርስበት የነበረው ይሸከምበት የነበረው ነው ተብላ፣ የምስጥር ሰደቃ የአላህን ቁጣ ያጠፋልም ተብላ፣ የምስጥር ዒባዳዎችን መደበቅ የሚቻለውን ማለት ዋጅብ፣ ግዴታ የሆኑ በይፋ እንድንሰራቸው ሸሪዓ የሚያዘን ዒባዳዎች አሉ። ከነዚያ በተጨማሪ ሰደቃ ስንሰጥ ተደብቀን መስገድ ሱና ሶላቶችን ስንሰግድ ቤት ሆነን ተደብቀን መስገድ፣ ሱና ጾሞችን እንደዚሁ ለሰው ሳናሳውቅ መጾም። በተለያየ መልኩ ለጭንቅ ቀን ይሆነናል፣ ከመከራ ያወጣናል ብለን የምንሰራው ኸይር ስራ ሊኖረን ይገባል። ይህን ባበዛን ቁጥር ከቀብር ስቃይ መከራ መዳን እንችላለን። ወከዛሊክ ከዚህ ተቀራራቢ የሆነው የምስጥር ወንጀልን መተውን አላህ ተባረከ ወተዓላ ያለአንዳች ምክንያት የአንድን ባሪያ ኻቲማውን አያበላሽበትም ተደብቆ የሚሠራው ስውር የሆነ ወንጀል ቢኖር እንጂ በለው። አልኢማም ኢብኑ ረጀብ ረሕማሁ ላህ ተዓላ ኻቲማ ተበላሸ ማለት ቀብር ይበላሻል፣ ኻቲማ ተስተካከለ ማለት ቀብር ይስተካከላል። ኻቲማ እንዲበላሽ ከሚያደርጉ ነገሮች መሀል አንዱ የድብቅ ወንጀሎች ናቸው። በባህር ስንታይ መልካም ንጹህ ጥሩ ሰው መስለን ከሰዎች እይታ ስንርቅ ማንፈራቸው፣ ማናከብራቸው ሰዎች ጋር ስንሆን ሸሪዓ ማይገድበን ከሆነ አላህን ማንፈራ ከሆነ ይህ ኻቲማችን ያበላሻል። አላህ ተባረከ ወተዓላ እይታውን ምንም አይገድበው፣ የትም ብንሆን ያየናል። እኛ በር ዘግተን ጫካ ውስጥ ሆነን ማያውቁን ሰዎች አካባቢ ላይ ተቀላቅለን ወንጀል ብንሰራ ከአላህ መሸሸጋ እንችል? ኪራመን ካቲቢ ከተከበሩ ከእኛ አብረው ከሚዞሩ ምንሰራውን ከሚያውቁና ከሚዘግቡ መላኢኮች መሰወር አንችልም። ስለዚህ ከቀብር ስቃይ መከራ ለመዳን ልንጠነቀቃቸው ከሚገቡ ነገሮች መሃል አንዱ የምስጥር የድብቅ ወንጀሎችን መራቅ ነው። እንደዚሁ ከቀብር ቅጣት ከሚጠብቁ ነገሮች መሃል አንዱ ሱረቱን ሙልክን መቅራት ነው። ተባረከ ለዚ ብየድህ ልሙልኩ ወሁወ አላ ኩል ሸይን ቀዲር የሚለውን ሰላሳ አንቀጽ የያዘውን ሱራ መቅራት ከቀብር ስቃይና መከራ እንደሚጠብቅ ነቢያችን ዓለይሂ ሶላቱ ወሰላም ተናግረዋል። ቁርአንን መቅራቱ ማሐፈቡ መተግበሩ ከአዱኒያም ካኼራ ስቃይና መከራ ያደናል። ሁሉም የቁርአን ሱራዎች የሚጠብቁ ናቸው፣ የሚጠቅሙ ናቸው። ከዚያ ውስጥ ደግሞ አንዳንድ ሱራና አንቀጾችን ነቢዩ አለህ ላት ወሰላም ለየት ባለመልኩ እንድንቀራቸው መክረዋ፣ ለየት ያለ ጥቅም እንዳላቸው ተናግረዋል። ከዚህ አንዱ ሱረቱ አልሞልክ ነው። እንዲህ አይነት ትሩፋት የተነገረላቸው አንቀጾችና ምዕራፎችን መቅራት ማለት አለፍ ለፍ ያሉ ትዝ ሲል መቅራት ማለት አ በቋሚነቱን ሊያዘውትሮ መቅራት ማለት